ሰላም እንዴት ናችሁ? የዞማነሽ ዩቱብ ተከታታዮች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ በአለሙሉ ተስፋ ነኝ። ውድ የምወዳችሁና የማከብራችሁ ማለት ነው። እንዴት ናችሁ? ደህና ናችሁ አይደለም? እንግዲህ ዛሬ የጸናትን ድራማ ይዘን መተናል ማለት ነው። በጣም ደስ የሚልና በጣም አጓጊ ላይ ነበር ያቆመው ማለት ነው። አብረን እየተነተንን እንቆያለን። ወደ ቪዲዮ ከመሄድ የበፊት ግን ከታች ያለችዋን የደውል ምልክቷ ሁለቴ በመጫን ሁለቴ በማጥቀው ሰብስክራይብ፣ ላይክ፣ ሰፖርት፣ ኮመንት አስተያየት መጻፍ ትችላላችሁ። ወደ ቪዲዮ ላይክ እንዳትረሱ። ሴትዮ፣ መጀመሪያ ተረጋጊ እባክሽ። እንዴት ነው የማረጋጋው? ቤቴ ብትዘርፈኝስ። ኪራ ቤት እኮ ነው ያለሽው። እዚህ ነኝ እኮ ሰረት፣ እንደው ሰረት ይወጣ

የእንትና እንጂ የከባድ የለውም። ቲ ነበር ቆይ እንዴ እኔ ቀልድ ብዬሽ ብዬ ማወራውን የምር አድርገሽ ነው እንደምትወስጁ። እሱም እኮ ደስተኛ ነኝ፣ ግን በቃ አንዳንዴ ህይወቴን ላይ የታስበው ምንም ደግሞ ግራ ይገበኛል፣ በጣም ይከብደኛል። እና ይሄን ያስጨነቀህ እንዲሁም እኮ እኔም በመውደድህ ደስተኛ እንድትሆን ነው ደስተኛ እንድትሆን ነው ነበር የሚገባህ። እኔ ዛሬ ነው መሆን የማወቀው ስለ ነገ እግዚአብሔር ያውቃል። ግን አንቺ ግን ሁልጊዜ ስለ ሞት እያነሳሽ ጎደሎ እንደሆነ ነው የምታደርገኝ። እንደዚህ እንድታስብ አስቤ እኮ አይደለም። በቃ ልብሽን ያመሻል። በቃ በየቀኑ ማስታወስ ምን አስፈለገ? ግን እኮ ምንም ቢሆን እኮ እውነታውን መቀበል አለበት። ለምን የምትሞች መስሎሽ ነው? አላቅም ሰሞኑን እየጨነቀኝ ነው። ቆይ እና እዚህ ጋር እና አሁን የሞተ ሰላዶን ያለው ነው የሚመስልሽ? እሺ እሺ፣ አትናደድ። እንዴት ነው የማልናደደው? ይኸውልሽ ልንገርሽ፣ ማን ቀድሞ እንደሚሞት እግዚአብሔር ነው የሚያውቀው። እባክሽን ዛሬን ደስተኛ ነው በቃ። እሺ እሺ፣ በቃ እንደዚህ አትሆን። እኔ አንቺ ካለሽ በጣም ደስተኛ ነው የምሆነው። እኔ በቃ የሌለ ነገር እያወራሽ ልብን አትጉጂኝ። ከዛ እሺ በቃ ሁለተኛ እንደዛ እኔ እኮ ታውቃለች። ከመመሽ በላይ ራሽን ዝቅ የምታረጊው ነገር ነው። እንግዲህ ክብሮም ከሰኒ ቤት ዶክመንቱን ይዛበት ቁጭ ብላ እሱ እየጠረ እየጠረገ ይገኛል ማለት ነው። ቀጣት ተሰቱት ነው። ይሄን አድርግና ይሄን አድርግና ዶክመንቱን አመጣለሁ ተብሎ ነው። እንግዲህ ዶክመንቱን ለማግኘት እየጣረ እየለፋ ነው ማለት ነው። ይኸው ጨርሻለሁ ብሎ አርባ ደቂቃ ለመነኝ። አንቺ በቃ ወንድ እንዳልሆነብሽ ባሁን በኋላ አስታውስ። ሴት ነበር እንዴ አንቺ? ህፃን ነሽ እንዴ በእኔ ዶክመንት የምትቀልጅው? እንዳላስደብርሽ ብዬ ነው እንጂ አንቺን ማስጨነቅ አቅቶኝ አይደለም። ፓይለን ስጭኝ። ረባከህ ብታስጨንቀይስ ምን ልታመጣ ነው? ማመጣውን አሁን አትስጭኝና አሳይሻለሁ። ቆይ ጊዜ የአንቺ ያንቺ እቃ መጫወቻ ነው እንዴ? እና ለንተ ምንድን ነው? ጊዜ ወርቅ ነው በተለይ በወጣትነት እና በካራት ሽጠውና ከበርበታ። አይ ምናልባት ጊዜ የማይሸጥ መስሎች ነበር። ግን እንደ ጊዜ ባለውለታ የለም። ፍልስን እናይቀየነ በርከት ናምጭ ብሎ ወይ ይጮህባታል ማለት ነው። እሷ ደግሞ ፈርታ ታመጣለች ፈጠን። ከዛ በኋላ ይስቃል ማለት ነው። አይ ምስኪን ደግሞ ኮስተር ብሎ እየሳቀበት እያሾፍበት፣ ከዛ እንካትለዋለሽ ትስቀበት። ወይ ጉድ! ለዚቹ ለዚቹ ፍንስና ገና እፍ ስልሽ ብትን እንደምትልሽ ነው። ለዚች እኔ ኮ ጎረቤት ይበጠ በጣም ብዬ ነው። ወይ ለዚህ አሳብሽ! ለሰላም ለሰላም ለሰላም ግን መለስ ሰላም ሁኝ ብሏት ይሄዳል ማለት ነው ይሄኮ ሰራታ ከኔ ለሙዲ ይዛል እንዴ ቆይ ሰራላት አለ ብላ ተሞክ ተፈክራለች ማለት ነው አሁንም ግን በጣም ታይ ወደዶ እየተዋደዱ መስል አማችን ስታገኝ ረሳኝ አይደል አረ እንደሱ አይደለም ስላልተመቸኝ እኮ ነው እባክህ ተወኝ ባክት ወይ እኔ እዚ እዚ እንጂ ሰው አይለኔ፣ አይሆንም። ለምን እንደተሳልክ መፈክር አስመሰልኩታ። ቀልድ እንዳልሆነ ሁላ በደንብ መችስ፣ ምን ሾ አላወርድ። ነገ እሺ፣ ተወነ ነገ። የጽያበት ሊል ነው ግን፣ ታዲያ የስ ሰዓት እንደ ቢደርስ ምን ችግር አለው?

በቃ በባለም ከሱ ወሰድሽ። ባልና ምስት ከአንድ ወንዝ ይቀዳሉ ሲባል አልሰማሽም? አይሳልሽም ከውሃ ዋናው ከአንድ መሆኑ ነው። ውይ ውይ ውይ እኔኩም ታስቆኝ ምን እንደሆነ ታውቂያለሽ? ምንድን ነው የሚያስቀሽ? በቃ እና ያኔ ፅናት እንደዛ ሆና አከራ ላይ አንድ ላይ እንደዛ ሆነሽ፣ አሁን አሁን አይንሽ ዝር እንዳይል ምትፈልጊው ባልሆነ። እኔ ግን ሰኔ አንቺ ፍቅር ይዞች ብቻ ስታለቅሽ እንዳላይሽ እኔማ አይነደረቅ ነኝ የፍቅር ንባም የሆነማ ንባማ የለኝም። እኔ እኔማ አረኔ አንቺልሽ እንደው ተሳስቶ እንኳን ያዘሽ ቢባል ሚያስቅሽ ይሆንልሽ። እሱማው ፍቅር እንሰጥ ግን አሁን ጽናትኛ ነው የምጠብቀው። እንሄድ ብለው ይሄዳሉ ማለት ነው ወደነ ጽናት ቤት። ቆይ እናንተ መቼ ነው? ነገ ጠዋት እንሸኛቸዋለን አልኩኝ። ሂጅ ሳልጨርስ እና ቅዱስ አሁን እንሸኛቸው አልክ። ምን ላድርግ? እኔም እኮ ግራ ገብቶኝ። እኔ ተጭኛቸው ነው እንጂ መጀመሪያ መሄድ እፈልገው ነበር እያሉ ነበር። ለከብቶች አይመስለኝም፣ የሆነ ችግር ሳይኖር አይቀርም። የምታውቁት ነገር አለ? ለእኔ ምንም አላሉኝ ምንም ሰላም ነው የሚሆነው። የከብቶች ያለው ሁኔታ በዛ ላይ ቄው ሰላም መሆኑን ለማወቅ ነው። አይመስለኝም ፅናት፣ የሆነ ችግር ሳይኖር አይቀርም። ለማንኛውም እኔ ልሄድ፣ ምግብ ልብላና ልሄድ። ለጋሼ ቡና አለ፣ ግን ከእናንተ ጋር ከቆየው የሆነ ችግር ይፈጠራል። ቻው ብሎ ይሄዳል። እዛም ሂዶ እኮ አሁን ቡና ነው የሚጠጣው፣ የላን ማለት ነው። ትኝት እንዴ፣ እንዴት ነሽ? ደህና። ምን ነው ችግር አለ? ችግር ደግሞ ጠፍታ ያውቃል እንዴ? ችግር እኮ አንዱ የህይወታችን አጋር ሆኗል። እንደዛ ከሆነ እስተፋልኪ ወይ ጥየዋለሁ ወይ ወስዶብኝ ወይ ጠፍቶብኛል አንተ ደግሞ እየለየ ልብድ ነህ? ብላ ትለዋለች ማለት ነው ሰኒ ስምሽን ወሰድኩብሻ የምንን ስም የብዶች አለቃ ምትባይውን ስም እኔ ምለው ለሁሉም ለመጣው ለሬዲዮን ነው የሚናገሩት ለምን ታቷ አያስሩልኝም እስቲ ብሎ እዚ አይ ግንባርሽ ትንሽ ናት ለታቷት፣ በቃ እና ጨረስ ሂድ። በቃ እንደዚህም ያናድድሽን ሂድ። በቃ እንደምትዩ ህይወትሽን ውስጥ ያለውን ችግር ሂድ። በቃ አም በቃ ሂድ። በቃ አትዩም በቃ። ይሄ ደግሞ ምን ማለት ነው? ባስረዳሽ ደስ ይለኝ ነበር፣ ግን በጣም ቢዚ ነኝ። ይቸኩላል። ምን ነው ጊዜ ነው የለኝም። በቀጠሮ ነው ምገኘዋል ሳ ግን ጻፊ የለኝም። እሺ አሁን ሂድ። አትናደጅ ታገሽ። የታገሰ ጣፋጭ ቅቤ ይበላን ያልታገሰ መራራ ይበላን ይባላል ብሏት ጥሏት ጫው ብሏት ይሄዳል። ምን ነው እዚህ ቤት ያለው ደሞ ፈላስፋ ነው እንዴ? ያለው ሁ በላ ትላለች ማለት ነው ሰኔ ከእነጽናት ቤት ሰኝተኝታለች አይኮ፣ ሰረቴ ብሎ ብሩኬ ክብሮ ምዬ ይመጣል ማለት ነው። እንዴ፣ እንዴት ነው የተኛችሁ? ሰኔ ሰኔ ሰኔ ሰኔ ሰኔ ሰኔ ብሎ ቀሰቀሳታል። ከዛ ብን እንድትላለች። አንተ ሰው የምን በእንቅልፍባ ምን ቤቴ ያልሽው ቆይ ሰትዮ መጀመሪያ ተረጋጌ እባክሽ። እንዴት ነው የማረጋገው? ቤቴን ብትዘርፈኝስ? ኪራይ ቤት እኮ ነው ያለሽው እዚህ ነኝ። እንደ አዎ፣ አዎ ኮሰረቲ እንዴ ኮሰረቲ ይውጣ። ለማንኛውም ተስተካክለሽ ልታይኝ ይልልሽ ነው የቀሰቀስኩሽ። አንተ እያለህ እዚህ ቤት ውስጥ ብቻዬን ልተኛ አልበላሽ። ምን ላርግሽ? የማይሆነው ነው

እንደ ምስተ ግሬስ ሲገባ ጠብቀሽ ነው መጨቃጨቅ? ጭራሽ ባልለትሆንም ያምራል እና መቼም ምስት አልሆንም። ታዲያ ለምንድን ነው ለክርክር የምትመቻቸው? አልገበኝም። ቆይ አልገበኝም። እኔ ባል ለመሆን ምን ያንሰኛል? ለሌሎች ልትሆን ትችላለች፣ ለእኔ ግን አትሆንም። ኦ መቼም ለእኔ ባል መሆን አትችልም። እንግዲህ ቪዲዮአችን ይህን ይመስል ነበረ። ለወዳጆቹ ተስፋ አደርጋለሁ ሁኚ። በቀጣይ ቪዲዮ በሌላ ፓርት ከምንመጣ ድረስ አመሰግናለሁ ማለት ነው። እያደረጋችሁ ስለምትከታተሉኝ ከልብ አመሰግናለሁ። አሁንም ግዳታችሁ አይለየን። በቀጣይ ቪዲዮ እስክመጣ ድረስ መልካም ጊዜ የምንላችሁ ይዳችሁ ዚ ቪዲዮ ስለምመለስ ባይ ባይ። አይ ላቭ ዩ ሶ ማች ኤቭሪባዲ፣ አወዳችኋለሁ።